ሰላም ሰላም፣ እንዴት ናችሁ? የዞማነሽ ዩቱብ ተከታታዮች፣ እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ውድ ተከታታዮች እና ውድ ደንበኞች ማለት ነው፣ እንግዲህ ዛሬ የጽናትን ድራማ በጣም ደስ የሚልና ቆንጆ ድራማ ይዘን መጥተናል ማለት ነው። እንደምትወዱት ተስፋ አደርጋለሁኝ። ከወደዳችሁት ደግሞ ጽናት ድራማ ብላችሁ ሰርች አድርጋችሁ ማየት ትችላላችሁ። እዚህ ቻናል ግን አዲስ ከሆናችሁ ከታች ያለችውን ቪዲዮ ልመለከታን በመንካት ሰብስክራይብ፣ ላይክ፣ ሸር እንደውም ሳፖርት ማድረግ ትችላላችሁ። አወዳችኋለሁ። ወደ ቪዲዮ ስደውልላቸው ያ ሰውዬ ሲጀምር እሱ ከሀገር ከወጣ ሲያስጠላ፣ በእግዚአብሔር አይተኸዋል። ግን ራሱን ኩሮ ይመስላል በምናብሽ የምታየው ከሆነ

በጣም ጠፍቻለሁ። የራሴን ሕይወት እያስተካከልኩ ነው። እንዴ እማ፣ መሆነሽ ነው የምታስቡ? ማሞሸን፣ እንዴ በጣም እኮ እያሳለሽ እኮ ነው። ምንድን ነው እንደዛ? እሽ፣ አያቴስ እንዴት ናት? እማ፣ ካልሆነ ወይስ አያቴ ወንድሞቹ ያስተሟት፣ አንች ነይ እሽ ስተማቸው ነው። እሽ ው ቤለው ይላል። ኪራ ነቀ መስሎኝ ከዛ አባት ይመጣል። ስጠራኳስም ጠራይ እንዴ ስልክ ይዤ እያወራሁ ነበር። እኔ ኮ ሳሎን ሲሰለች ወጣን ዘወር ዘወር በቃ ምግብን ብለን እንወጣለን። አባ ቤት ጠራይ እንዴ እና አማት አልመሰለኝ። ማነገረክ ማን ነገረክ? ማን ከሷ ጋር ነበር? ስልክ ሳወራ ነበር ብርድ ሳይመጣት አይቀርም። በጣም እያሳላት ነው። ነይ ብላትም አሰማለች፣ ካልሆነ ግን እኔ ራሴ ነኝ። ሂጅ ማመጣት። አይ እንደዛም አይሆንም። ለምን ትለፋለክ? እኔ አስመጣታለሁ። ና አሁን ሳሎን ቢሎ ይለዋን ማለት ነው። አቤት አንድ ልጅ እኮ ብርቅ ነው። ወዴት ምን ጎደለህ? ምን ጨምር? አሁን እኮ የልጅ ምስት ነስ ከኛ ጋ ቁጭ በይ ቢሎ ይላታል። ደስ ይለ ነበር፣ ግን አሁን የበላት ንጭ እኔ እኮ ጥዋት የበላሽው ነው። እንደዛ ምጥ ብላ ላታን ማለት ነው እስ ማምጥናት ይሄ ቆንጅዬ እየሆናለች ዛሬ። ደግሞ ከዛም በኋላ እንጀራ እያስተካከለች ነው። ነጭ ጤፍ የለም። ወዴት ነው ሳር ላመጣ እንዴ በአንድ ብሎ እንጂ ብሎ ያያቸዋል። አባል ያገርሳል እኔን ተወይና፣ እሷን አገርሳት ጉረሽ እንጂ እኔ ባኖር ኖሮ እየተጎራረሳቸው አይደለም። ትበሉት ታሳንቃት ነው እንዴ? አሳንሳ ጉርሳት። ይህን ደግሞ እኔ ነን እንዴ መሰምር የአራስ ልጅ ጭንቅላት አስመሰልከው እኮ ይህን ደግሞ እኔን ላስተምርክ ብሎ ይለውን ምን ደስ ሲል ቆንጀት፣ እንዴት ነሽ? የት እናንተ ቤት? ውይ አልመጣም ለ አረ ተረጋግኝ፣ የምንም ማልኩኩ። አዎ እንትን አሁን ስራ ረፍዶብኝ እየተጻደፍኩ ነው። ስመለስ ደግሞ ከነምሮ ጋር እሄዳለሁ። በሰላም ነው አይደለ የፈለግሽኝ? ለነገሩ ሮሮ ሆይ ያለ ምን ትሆኛለሽ? ሰሜ ለምን ወይ አንቺ ከነምሮ ጋር አትመጭም? አሁን አይ እንደዛ ይሻላል። በቃሽ ባይ። ወይኔ ሰዓቱ ወይኔ ዛሬ ይህ ሰውዬ በቦርጩ እየገፋ ነው የሚያስወጣኝ። ምንድን ነው የሶስት ሰዓቱ ሲገርመኝ። ብለሽ ብለሽ ደግሞ አራት ሰዓት መጣሽ። አሁን ምንድን ነው መላዎሽ? ደግሞ ጎረቤት ተደባደቡ ልበል? ለማንኛውም ልሄድ እየሄድኩ አስብበታለሁ፣ ብላ ትላለች።

እንዴ! ምን ሸርሽ እራኔ ምን ሸለሻል? ባለፈው አልጋሽን ወደ ረልሽ ስታሰማት፣ አልጋዬን የሚያከለማ የሚያክልማ ምንም የለም። ምን አጥይ መኩራዬን ስታውቂዋለሽ። እሱ ደግሞ የትኛው እቃ ነው እንዴ? እናንተ ከቤት ወጥንች። ሶፋ ሶፋ አኮ ነው መኩራዬ። እንዴ መኩራዬ! ማንስ ቢሆን ቆይ ለምን አልሽው? ሶፋ እኮ እህት ስትሄድ የመጣ ነው፣ እናንማ እኔም ብዙም አልጠቀምበትም። ከዛ ከዛ አንቺ የብዶች አለቃ ልጅ መሆን መኩሪያ አልሽ። በቃ ለእኛ ቤት እቃም ስም ካለሽ እኔ ካልኳቸው ነገር እና ቤተን ከበረበራቸው ጋር ይቀር ይልቀት አረሳሴ

ነው ሰማ። በካፒቴና ሞታን አሉ እንጠይቃት። ለምን ትገባለህ በዚህ ጠይቀ ነው እንሄድ አዎ በዚህ አይተ ነው እንምጣ እኔም ወጥቻለሁ በቃ እንዳታስቆመኝ ወጥቻለሁኝ እያልኩ ነው እንግዲህ ሁሉም ነገር በዘመድ የሚሰራበት ሀገር ሁሉንም ጨርሼ እያለ ሁሉንም ነገር ጨርሼ እያለ በሌላስ ሌላ ሰው መውሰድ ምን ማለት ነው? ከስሬ አፈናቅለው አይ ጉድ አደረጉኝ? ቆይ አሁን ልጋሽ ምንድን ነው ምላ ምንድን ነው የምነግረው? እንደዛ ገንዘቡን አስጨፍጨፌው አልተሳከምልበት አንደበት የለኝም እ ይላል። ይገርማል፣ ግን ኢትዮጵያ እኮ የኢትዮጵያ ልጆችን ዛሬ መናካቸው የት ሄደው ነው? ቤቱም ሊበላይ ነው ብሎ ያስባል። የኪራ አባት ማለት ነው። እንደው ስራ የሌለው ሰው እንዴት ነው ቀኑ የሚመሽለት? እስቲ ልወጣ ልበል ልበል ና ብሎ ይላል። ሲጀመር ይላል አቢስ ጠፋበት። ስደውልላቸው ትላንት ገና ነው ከሆስፒታል ያገባ አሉኝ። እኔ ኮ ከኔ ጋር እኮ ሳይደውል ሲቀር መጠርጠር ነበረብኝ

እንዴት እመጣለሁ እንጂ ታውሻም ብለህ፣ ይሄ ትልቅ እያለ የሚሉት ነገር ድሮ ቀራ። አይ ለምታገባው መልካም ትዳር እንዲሆንላት፣ ለትልቁም ደሞ ጥሩ ትዳር እንዲሰጣት መጸለይ ነው። አን ክሩቤና እሱም በቅርቡ መሞሸሩ አይቀርም። ክብሩ ምን ዘይ ትሰራለሽ? የተፈጠረውን ነገር ምንም ሳትደብቅ ንገረኝ። ጋሼ የእውነት ፈተናውን አልፌያለሁ። ግን በኔ ቦታ ሌላ ሰው የራሳቸውን ዘመድ ከአገር እንዲወጣ አመቻቹለት እና ለምን ዋሻዬ? አባተ መስሎኝ እሱማው ግን ባለፈው ከኪራ ጋ ተጣለች ነበር በዛ ላይ እሱ ያደረጉልህ ውታ ውለታ እንዴት ትቼ እንዴት ብዬ ፈተናውን አላለፉም ልበል? እኔ እኔ ውለታኝ ቆጠረው? አልኩህ እንዳጠፋ አውቃለሁ ግን ሁሌም ጥገኛ መሆን ሰለችኝ። እኔ እኮ ቢገባህ፣ እኔ እኮ ከአንተ አልጠብቅም። በጣም አጥናለሁ። ይቅርታ ጋሽ ሶስት ወር ሙሉ እንዴት አስቻለክ? በደወል ቁጥር ስመሸምገሉ እንዴት ቻልከበት? ቢጨንቀኝ ማረገው ባጣ እና። ለምን ወደ መስሪያ ቤት አትመለስም? አይጋሺ በገዛ ፈቃዴ ለቅቄ አይደል እንዴ? እሺ፣ እሺ፣ ኪራ ግባ፣ ና ሻወር ውሰድ፣ ረፍት አርግ፣ ተነስ ግባ፣ በኋላ እናወራለን።

ሄድ አንተ ልብስህን ቀይረተኛ። እሺ ልብስ የምረጭልኝ ምን ችግር አለሁ? ሄዳት ሞዘስ። እኔ ምልሽ ጽ ክብሩ ሜት ነው ያለው? እኔ እንጀ ጋሸኮ ከሀገር ወጥቷን ሲሉ የሰማሁት መሰለኝ። ቅድም እሱን የሚመስል ሰው አይቼ ነው። አይ እኔ ባል እያረጀብኝ ነው ማለት ነው። ማን እኔ? ክሩቤል ተሾመን የማረጀው እየቃቸው እኮ ነው ዋ እሽ፣ አሁን ሄድ። በቃ ያለ ሰ ልብሴን ቀየሬ ግን መጣልሻለሁ። ስማምር መፈስ ቅዱስ አይኔ ነው። ዛሬ የምነው አይኔ ወይኔ ጉዳይ ራሱ ነው። ምንድን ነው? አንተ ራስህ ምንድነህ? እንዴት ነው ኪራ ብሎ ያውቅበዋል እንዴ? እዚህ ምን ትሰራለህ? ምንም ምንም እንደሰ እንደምሰራ አላውቅም። እዚህ ኢትዮጵያ ምን ትሰራለህ? ምንም፣ ታሪኩ ረጅም ነው። እና እስካሁን የት ነበር? ብሬ ሲያልቅ ድረስ ወዲያል። ብሬ ሲያልቅ ደግሞ የተገኘውን ነገር እየሰራው። ታዲያ እዚህ እንዴት መጣ? ህይወት አቃጣሪ ናት። በማይረባ አጋጣሚ ከጋሸ ጋር ተገናኘን እና ሳፈቀችብኝ እዚህ እንደኖር እና አባ ነው እዚህ መጣ። እንደዛማ አይሆንም። ለምን? ምክንያቱም ሰላማዊ ህይወቴ በአንተ እንዲደፈርስ ስለማልፈለግ ቆይ

እንዴ እዚህ ድረስ መጠሽማ ሳታዩ አትሄጂም። እኔ እና ይሳኔ ገብተሸች ሂጅና ግቢ እናምጭልኝ እና ይንግባና በዛውታ ወስጀዋለሽ። እኔ ከማቶች ቤት እኮ ያልሆነ ነገር እንዳልቀባጠር ብዬ ነው። ለሱ ከሆነ እኔ በፕላስተር ለጥፈሻለ ነቤ። ያሁን ግቢሽ ምንድነው? እንደዚህ መሆን ሰው ከአባቱ ገዳይ ጋር ይታረቃል አይደል? እንዴ እኔ እኮ ከኪራ ላይ ምንም አይነት ጥቅም የለብኝ። በእርግጥ ተናድጀብህ ነበር፣ ግን ከሪያ ብርቦ በጣም ቅርቶ ይቅርታ ርኪልሃለሁ። እንደዚህ ነው እንደ ይቅርም ይባሉ ኪራ፣ አባትን አታከብርም። አባ አንተን ባላከብርማ ይቅርታ አላደርግለትም ነበር። ከልብህ አደለም። አይ አልቆይም። ምን ማለት ነው? ትቆያለህ እንጂ ስራስ። እኔ ከዚህ ስተማመቻችል ድረስ ተናገርኩ።

እሺ አሁን ቁልፌስ? ወይኔ፣ ሳሎን ቲቪ ስታንዳር ላይ ነው። እሺ ምን ላደርግ? ሂጅና አምጪ። እኔ አይመለከተኛ። ሰኔ ተመልክ። በቃ ከመሸም እዚ ታሪያለሽ። እኔ ቤት እጂ ማደር አለብኝ ግዴታ። ወይኔ ጉዴ። ጽናት ሰኔ ስቶፉን ላጥፎ ብላት ሄዳለሽ። ለማንኛውም ውይ ሰኔ፣ ውይ ሰኔ ትላለች። ከዛ አጭር ይመጣል። ቅርታ ልውጣልህ። አይ ችግር የለውም። ቆጭ ባይ ተናዳን፣ ተረጋጋ ብዬ ነው። እኔ ቢደብረ እኮ እዚህ በቅበትሽን ሳይ ውጭልሽ ነበረ። እሽ ካልክ ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። እንዲሁም ኮመንት አስተያየት መጻፍ ትችላላችሁ። ወዳችኋለሁ ሁላችሁንም። ሰፖርት፣ ኮመንት፣ ላይክ እንዳትረሱ። ባይ ባይ።